ነብራ አጠፍቶ ነው እዚህ ጋር ይመጣል። እዚህ ጋር እንደገና ደግሞ ጠረጴዛ ትንሿን ማምጣት ነበረብኝ። ገባ ገባ እያላችሁ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት

እየገባችሁ ይሄ ነገር እዚህ ጋር ይሁን እንደዚህ ሆኖ፣ እዚህ ላይ እናውጣው። ገባገባ እያላችሁ ላይክ ሰብስክራይብ እያደረጋችሁ ግቡ። አልተሳካልኝ። የማይገባ እዚህ ላይ አድርገው። መብራት የለም እና መብራት ሳይኖር መስራት ትንሽ ይከብዳል። ግን ኢሶኬ እያልን በኢሶኬጭሱን ጋር እዚህ ጋር አቀላችንን እናለቃለን። ኮማሪ ሆኜላችኋለሁ እንግዲህ መኮመር ነው ሥራዬ። ኮማሪ ታውቃላችሁ። ኮማሪ ማለት ጠማቂ ደጋሽ ማለት ነው እና ደጋሽ ምን ይላችኋል፣ ግቡ እየገባችሁ ሰብስክራይብ ላይ ኮመንት እያደረጋችሁ ግቡ። እቺ ኬተሪንግ ቲጂ አገልግል ቲጂ ባልትና እዚ ጋራን የሆነ ያውላችሁ የሚያምር ማለት ነው። ግን እንትን የለም መብራት የለም፣ ኢትዮጵያ ውስጥና መብራት የለም። ምን እናደርገው? ምን እናደርግ ወገን? አንዴ ምን ሲገኝ ይሁንና በደንብ እንዲታያችሁ ኮኖኒ ችግር ማሳየት ወዳለሁ። የምሰራውን ነገር ማሳየት ስለምወድ እዚህ ጋር አጠላማለኝ እፌ ማዘዝ የምትፈልጉ ሰዎች ይው ጠላማ አለ። ቁሊት የምን የመሰለ ቁሊት ማለት ነው። ይሄንን ቁሊት አያችሁት እንዴት አባቱ አርጎ እንደሚያምር። ለምንድን ነው ላይት መብራት የለማ? ምን ላድርግ? እና በሁሉ አይሳካ ያለ ነው። ኢትዮጵያ ሁሉ አይሞላልን እንግዲህ ማለት ነው። ባለን ነገር እግዚአብሔርን እናመሰግናለን። በተረፈ ቲጂ የኔ ባለሙያ አላህ ያግዝሽ። አሜን ዱዓ አድርጉልኝ። በጌታ እኔ የእናንተ ከርታታ ከአረብ የአረብ ሀገር ከእርታታ ልጆች እህቶቼ ማለት ነው። አስቡኝ እንግዲህ በጣም ነው የሚያምረው። ይህንን ቁሊት የታዝዤ ነው ባይዘው አስር ኪሎ ነው ታዝዤ ነው 0967 27 ያው እንግዲህ ጽፌ ላችኋለሁ። በዛ መልኩ እየደወላችሁ እና ይህንን ቁሊት አዛችሁ ከፍሪጅ ውስጥ እያወጣችሁ ለፍርፍር፣ ለስጋ፣ ለቋንጣ፣ ለዶሮ ወጥ ለፈለጋችሁት ነገር ጊዜ የሌላችሁ ሰዎች እንደዚህ ማዘዝ ትችላላችሁ ማለት ነው። አያችሁ እንዴት አባቱ እንደሚያምር። በጣም ነው የሚያምረው። በጣም ነው የሚያምረው። እስቲ ይሄንን እንትኑን ከፍል አድርገው እዚህ ላይ ከማድርገው ለቅ አልመቻለኝ እሺ። እንደ ባንድ ምን አለበት፣ ሀብታም መሆን ቢቻል ከዚህ አሉ ብታይ ማለት ችግሮች እኮ አሉብኝ። ችግሮች ሳኖር ቢመስሏችሁ ነው። እኔ ደስተኛ የምመስላችሁ ኖ ችግር እንደ ቡድን ያለው ግን ችግሮች ስለማላያቸው ነው። አጉልቼ ባያቸው ቶሎ ብዬ ወደ አረብ ሀገር መጣ ነበረ። ግን አጉልቼ አለማየቴ ነው ችግሩ ማለት ነው። ስለዚህ ብዙ ሆናችሁ እንድትገቡ ነው ያባገባ በሉ። ላይክ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ የምትወዱኝ ሰዎች ማለት ነው። ቲጂ ኬቴሪንግ፣ ቲጂ አገልግል፣ ቲጂ ባልትና ሶ ይኸውላችሁ ማለት ነው። በጣም ግቡ። ትንሽ ነው የሚታየኝ። ለምንድን ነው ትንሽ የሚታየኝ? ላይክ ላይክ እያደረጋችሁ ግቡ። እቺ ብቻ ሊታየኝ አይገባም። ደግሞ ኑ ቁሊት ብሉ ከኔ ጋር ማለት ነው። 967ን እያረጋችሁ እየደወላችሁ ል ቲጂዬ ስንት ነው ቁሊት ቁሊት ይዛወ የዶሮ ታናሽህቱ ነው ማለትነው የዶሮ ታናሽህቱ ነው፣ ሌላ ምንም ነገር የለውም። እና ብቻ ደዊይልኝ በውስጥ መስመር አናግድኝ ማለት ነው ጨርቅንትን ጨርቅ ነገር አንጭልኝ የሆነ ዳንት ንጹ ንጹ ነጭ ነገር እዚህ ጋራ ያለው ህዝብ እናትዬ ግማሹ የሚያሽማጥጥ፣ ግማሹ የሚሳደብ፣ ግማሹ ደግሞ የሚመርቅ። የሚመርቁ የተባረኩ ናቸው። የሚራገሙ ደግሞ እግማኑ ለራሳቸው ያደርጉታል። የሚሰራውንም ይራገማሉ፣ ተሳዳባዊንም ይራገማሉ። የሚመርቁትን የሚራገሙትንም ስለማያውቁ የማያውቁት የሚያደርጉትን አያውቁምና ይቅር በላቸው ብለናል። እኛ ለማንኛውም ሰው እያዘዛችሁ እያዘዛችሁ እዘዙኝም በጣም በቆንጆ ሁኔታ ነው የተዘጋጀው። በቆንጆ በርበሬ ቲጂ ባልትና በርበሬ ነው የተዘጋጀላችሁ። በቆንጆ ቅመም ነው የተዘጋጀላችሁ። በቆንጆ ሁሉ ነገር በአሪፍ ማለት ነው። ስለዚህ እኔ ማዘዝ ከእኔ ቁሊት ካልበላችሁ ሁሉ ትገርማላችሁ። ቁሊት ወስዳችሁ ብቻ ለምትፈልጉት ነገር ነው የምትጠቀሙበት። ፍሪጅ ውስጥ ወር ሁለት ወር አስራ አምስት ቀን መጠቀም ትችላላችሁ። ቲጂ ጠላ ጠላዬንም እያያችሁ ያያችሁን ያላችሁት ይሄ እንኳን ቅራሪው ነው፣ ግን ቅራሪው ራሱ በጣም ነው የሚያምረው እውነትና እውነት ጋ ነው ኔ ጋ ያለው፣ ውሸት ነገር የለም። ሶ እያዘዛችሁ እዘዙ፣ በደንብ አርጋችሁ እዘዙ። እኔ ለእናንተ ላሳያችሁ ነው፣ ግን በእንዳለ በድስቱ ነው የም ድስቱ ተመላሽ ይሆናል ማለት ነው። ግን እናንተ ብዛት ስለሆነ ማለት ነው። ይሄንን አያችሁ፣ እንደዚህ የሚያምርት ቴጂ ቁሊት፣ ቁሊትም አለ፣ የሌለ ነገር የለም። ለአዛኛ ከፈለጋችሁ ይሁንላችሁ። እና ውጭ ሀገር ሁሉ ወደ ድምጽ ቆይ መስኪ ድምጽ ቆይ ስራ እየሰራው ነው። እና ውጭ ለምትፈልጉ እልክ አለውኝ በዚህ አድርቄው ማለት ነው እየሄደልኝም ስለሆነ ነው የምነግራችሁ። ዜሮ ዘጠኝ ስልሳ ሰባት እና ሀያ ሰባትም በመደወል ማዘዝ ትችያ። አበረታቱኝ። እኔ ማበረታታት ለእናንተ ኃይል ነው እውነት ለመናገር ማለት ነው ማንም ሰው ከስደት መልስ ማለት ነው፣ ህይወቱን በተለያየ ነገሮች ላይ አዝኖት ተመልሶ ወደ ስደት እንዳይመለስ ራሱ በሆነ ነገር ውስጥ እንደዚህ ድፍት ድፍት ያደርጋል። ባይዘዌ ማለት ነው እንደዚህ ያርመጠምጣችኋል። በጣም ቢዚ ያደርጋችኋል። በጣም ቢዚ ነው የሚሰራችሁ። በጣም ከሚገባው በላይ ቢዚ ያደርጋል። ግን ቢሆንም ደግሞ ቢዚ መሆን ይሻላል። ባይዘዌ ባታ አንዳንድ ጊዜ እኮ አግኝቼበት አይደለም፣ ስር በኪሳራ በእኔ እጅ አሰራር ማለት ነው የምካስረጣትም ጊዜ አለ። አያችሁ እንዴት ዳባቱ እንደሚያምር በጣም ነው የሚያምር። ግን በቃ ትንቅንቅ ናቱ ነኝና፣ ኑሮም አታሸንፈኝም። እኔ ነኝ ላሸንፍክ። ምንድን ነው እኔ ሀሳብ ሲሰረቅ በቃ እንዳለ እኮ ነው የሚጠፋብን። ሀሳብ መሰረቅ አልወድም። ባይ ዘ ዌይ እኔ ሀሳቤ ከተሰረቀ ስራ ይጠፋብኛል የምሰራው ራሱ ለዚህ ነው። በፊት እዛ ኪችን ስራ ስሰራ በሩን ዘጋባታለሁ። ሴትዬ እንዳት መጣብኝ፣ በቃ እንዳት መጣብኝ ያውቃሉ። ልጆቹ ራሳቸው ያውቃሉ። በሩን ዝግት አደርጋለሁ። ወደዛ እኔ ስራ ነው የምሰራው። ወሬ ከሆነ ወሬ ነው። ለወሬ በጣም ወሬኛ ነኝ፣ አወራለሁ። ስራ ላይ ግን ሀሳብ እሰረቃለሁ። ለዛ ነው የምሰረቃለሁ፣ የያዝኩት ሁሉ ነው የሚጠፋብኝ አሁን ሰዎች ውር ውር ሲሉብኝ አልወደድኩኝም። በዛ ዋው፣ በጣም ነው የሚያምረው። ማዘዝ ትችላላችሁ። እንደዚህ በአበሻ ሽንኩርት የተሰራ ነው። ግማሽ ሀፍ የአበሻ ሽንኩርት ግማሽ፣ መዋሸት አልወድም። ግማሹ ደግሞ ብዛቱ የንትን ሽንኩርት ነው ይሄ የአበሻ ሽንኩርት ሆኖ ትልልቁ ማለት ነው። ግን ትንንሿ ደግሞ እውነት ኦርጋኒኳ ትክክለኛዋ ትንንሿ አለች አይደለም፣ የጎጃም ሽንኩርት የምትባለዋ ትንሽ የጎጃ የጎጃም አይደለችም ትንንሿ፣ የጎጃም ሽንኩርት ማለት የዶሮዋን እሷን እጨምርበታለሁ እጠቀምበታለሁ ማለት ነው። ስለዚህ ነው በጣም ቆንጆ የሚሆነው፣ በጣም ቆንጆ የሚሆንልኝ ለዛ ነው። ዜሮ ዘጠኝን እየደወላችሁ እንግዲህ ቁሊትም ቢሆን ማዘዝ ትችላላችሁ። ዶሮ ብቻ አይደለም በዚህ በጾም ወድቅ ለቁሊት መብላት ነው። ከዚህ ላይ በፈለጋችሁት ነገር ለመጠቀም ማዘዝ ትችላላችሁ። እንዲሁም በፍስግም ደግሞ የሆነ ነገር ጣል እያደረጋችሁ በቀላሉ ሕይወታችሁን ቢዚ የሆናችሁ ሰዎች፣ ኢትዮጵያ ያላችሁ፣ ውጭ ሀገር ያላችሁ አሽጌ እልክላችኋለሁ። ይህንን ይመስላል። ኦኬ። ሰላም ጤና ይስጥልን። እናመሰግናለን። አመሰግናለሁ የእኔ ቆንጆች። አሁንም በጣም ትንሽ ሰው ነው የሚታየኝ። ዋይ ለምን? እኔም ማበረታታት ግዴታ አለባችሁ ካላበረታታችሁኝ ማን ያበረታታኛል? እኔ የማበረታታት ግዴታ ግዴታ አለባችሁ። ሪሊ እዚህ ጋራ እንደዚህ ይሄ አለ ማለት ነው። በጣም ደስ በሚል ሁኔታ እግዚአብሔር ስራዬን እየባረከ ነው ያለኝ። እኔ በትንሹ ትንሽ ነገር ያስደስተኛል፣ ባይዘዌይ ማለት ነው። ትንሽ ነገርም ሳገኝ እግዚአብሔርን አመሰግነዋለሁ። ምክንያቱም ክብሩን መድኃኔዓለም ጠቅልሎ ይውሰደው ይሄ የኔ ብርታት አይደለም፣ የእግዚአብሔር ብርታት ነው። እግዚአብሔር ካረዳ ሰው ምንም ነገር መሆን አይችልም። እንደገና ደግሞ የስራ ሞራል ከሌለው ማለት ነው ሰው ልጅ መስራት አለበትና የስራ ተነሳሽ ተነሳሽነት እንጂ እኔ የምንቸገረኝ ቸገረኝ ዝም ብዬ ስዞር መዋል እራሱ ይችላለሁ፣ ግን ኖ መስራት አለብኝ። ራሴ መለወጥ አለብኝ። ተመልሼ መድረስ መምጣት ራሱ እናንተ ጋ ይችላለሁ፣ ግን አይደለም፣ እንደዛ አይደለም። ሰው ልጅ መጠንከር መቻል አለበት የሚለው ያንን እንዳለ አንጭትር ይሄኛው እንዳለ ወደዚህ ነው፣ በድስት ነው የሚሄደው። እዛ እንደፈለጉ ያደርጉታል ማለት ነው። አንድ የጥላቂ ጣውል እንዳለ አንድ እዚህ ጋር 0967 27 94 33 ቲጂ ኬቴሪንግ ቲጂ አገልግል ቲጂ ባልትና እየደወላችሁ እንደ ጎማ ስንት ዶሮ ይይዛል? አንዲ ይሄኛው አንድ አንድ ዶሮ ነው የሚይዘው። ሌላ ይይዝ፣ ይሄ እኮ 5 ሊትር ነው ባይተው፣ ይሄ እኮ 5 ሊትር ነው፣ ትልቅ ነው በጣም ጨው በጣም ቀንሽ ነው የምጨምረው እዚህ ጋራ ማለት ነው። ባይ ዘ ዌይ ጨው እራሳችሁ ናቸው ባለቤቱ ነው መጥኖ መጨመር ያለት። አንዳንድ ሰው ጨው ሊወድ ይችላል፣ አንዳንዱ ደግሞ ጨው አይወድም። አይወድም ጨው እዚህ ጋራ ጨው ምንጊዜም ባለቤቱ ነው የሚመጥ ነው። ጨው የለውም ደግሞ እንዳትሉ ጨው ራሳችሁ አስተካክሉ። እኔ እንደዚህ እና ካስተካከልኩላችሁ ይሄ የአንድ ሰው ትዛዝ ነው። ባጠቃላይ ይሄ የአንድ ሰው ትዛዝ ነው። ፌስታል አንቺ በፌስታል ውስጥ ልክረተው ማለት ነው። ይሄ ለአንድ ሰው ቤት ነው የሚሄደው። ከዚህ ጋራ ሰርፕራይዝ ልታረጋቸው ነው እህቶቿን፣ ባይዘዌ ማለት ነው። ሁለት እህቶች አላት። ለሁለት እህቶቿ ፍጂ እህቶቼ ሰርፕራይዝ ላድርጋቸው ስለዚህ ይሄንን ነገር መላ በይልኝ ብላይ ነው ያሰራች በርበሬ ሽሮን ለማዘጋጀት። ዝናቡ ምኑ ክረምት በጣም አስቸጋሪ ነው ማውጣት ማስገባቱ። ግን ቢሆንም ያው በጊዜዋ ቆንጆ ነገር አድርሼላታለሁ። እርግጠኛ ነኝ በልታ ያመሰግኑታል። ጥሩ ነገር ስለምሰራ ኮንፊደንስ አለኝ። እሚቀርብኝ ከኔ ምንም ነገር እንዲኖር አልፈልግም። ቴስታል ኮ ቴስታል ይህንን የምከትበት ማለት ነው። እዚህ ጋራ ይህንን ወደዛ ወጡ እእንዳይደፋ አይደፋም፣ አይደፋም፣ ምንም አይደፋም፣ አይደፋም። ግን እዚህ ጋራ ምን ላሳያችሁ ነው መሰላችሁ? እዚህ ጋር የጠላ ቂጣ ጣም የሚወድ ሰው ካለ ማለት ነው። እዚህ ጋር አያችሁ፣ በእንደዚህ በማዳበሪያ ላይ ነው። እናንተ ቤታችሁን ቢሆን ሀገራችሁን ቢሆን በማዳበሪያ ላይ እንደዚህ ደግሞ ይህንንም አንጥፍ ያለው ከስር ማለት ነው። ስለዚህ እንደዚህ ይሄ የጠላ ቂጣ ነው። የምትወዱ አላችሁ። ይሄ ጣም ነው የምወደው የጠላ ቂጣ ነው እና ይህን ይመስላል ላቸዋለሁ። ይህንን አንሽልኝ

ካኝቼት እንትን አልኩኝ ወይኔ ጌታ ሆይ አልኩኝ። አንዳንድ ጊዜ ወደ ውጭ የሚሄድ እቃ ከሰው እቃ ጋር ይደበላለቃል እና የኔን እቃ እንዳደበላልቁብኝ ይህንን እንትኑን ስላልለጠፍኩኝ ብዬ አሰብኩኝ። ጨነቀኝ። እግዚአብሔር ብቻ በሰላም ያድርስልኝ እቃዬን። የኔን እውነታ ማለት ነው፣ እውነታዬን እንዳይሸፈል ቀይና ነው አንዱ። አንደኛው በጣም ቀይ ነው። አንደኛው ደግሞ ነፃ ያለው ነው ሰው አንዱ ቀምስልኝ ብዬ በሁለት አይነት ነው አንዱ በርበሬ በዛ ያለው ነው ባልትናው ማለት ነው ሽሮ አንደኛው ደግሞ እንደዚህ ነፃ ያለው ነው ሁለቱም አንድ አይነት ናቸው ልዩነታቸው የበርበሬው የንትኑ ነው ነፃ ያለ እና ቀላ ያለ ማለት ነው ተመስገን ጨረስኩኝ ው ይሄ ነገር አስር ሳደርገው በጣም ኪሳራ ነው ግን እንትን እንዳይልብኝ ብዬ ነው የሰው እንዳይደበላለቅብኝ ብዬ ነው ይያን ወጪ ነው እንዳለ የሚወጣ ነው። ይህን ይመስላል። 0967 2794 33 ደውሉልኝ። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። እግዚአብሔር የተመሰገነ የተመሰገነ ይሁን፣ ስሙ ይመስገን። ይህን ይመስላል። ይሄው ይሄው ቻው ጠላ ዘዙ ጠጅ ዘዙ ዳቦ ዘዙ። ድፎ ዳቦ አለ፣ አገልግል አለ፣ ኬቴሪንግ አለ። ጠላችንም ይሄው አለ። ቅባቤ ነው እዚህ እውነተኛው ጠላ አይደለምና፣ ቻው ሰላሙኑ፣ ይሄ ይበቃኛል። ራይዱ እየጠበቀኝ ነው ያለው፣ ምችት እንዳይመታ የቁሊቱ ሽታ። እሺ የእኔ ቆንጆ፣ እሺ ቻው፣ ባይ ባይ፣ ደህና አሁን፣ ግን ተመልሰን እንገናኛለን በሰፊው ወዳችኋለሁ።